በጣም ደስ ብሎኛል። እንኳን ደስ አላችሁ ጨሪቃዎች፣ ስለታረቁ በጣም ደስ ብሎኛል። ተመስገን ብያለሁኝ። ይህን ፍቅር ስትመኙ የነበራችሁ እንድታረቁ ስትፈልጉ የነበራችሁ መልካም እህቶች ደግሞ እንኳን ደስ አላችሁ የእውነት ቅን ልብ ስላላችሁ። እኔ ከመጀመሪያው አንስቶ እስከ ጠዋት ባለው ቪዲዮዬ ሀይሚና ብሩኬ አይለያዩም፣ አንድ ናቸው። እስኪ ቪዲዮቸውን እስከ መጨረሻው ድረስ በትዕግስት እንየው ለመለያየትና ለመሳደብ ለመፍረድ አትሩጡ፣ ተረጋጉ። ብሩኬ የሚወደውን ውደዱለት፣ ሀይሚ የምትወደውን ውደዱላት ብዬ ስናገር ነበር አይደለም። ትናንትና በተሰራው ቪዲዮ በጣም ብዙ ነገር ሲደረግ ነበረ። ሀይሚ ስትሰደብ ነበረ፣ ሲጨፍሩ ነበረ፣ ሲስቁ ነበረ፣ ሲሳለቁ ነበረ። የሰውን ልጅ መለያየት በዚህ አይነት መንገድ መደገፍ ወይም መመኘት። እኔ የሰውን መለያየት ሰይጣን ብቻ ነው የሚፈልገው ብዬ ነበር የማስበው ማውቀው። ለካ ሰውም የሰውን ውድቀት የሰውን መለያየት ይፈልጋል በዚህ ልክ ማለት ነው። ይሄን የታዘብኩት። ከቻላችሁ እውነት ብሩኬን የምትወዱት ከሆነ እውነት የሚወደውን ውደዱለት ሀይሚን የምትወዷት ከሆነ የምትወደውን ውደዱላት። እሺ፣ እውነቴ ነው ምላችሁ። ፍቅር ማለት መውደድ ማለት እሱ ነው እንጂ እነሱ የሚወዱትን እየጠላችሁ እየተሳደባችሁ እያንቋሸሻችሁ እኔ ወድሃለሁ የኔ ወንድም የኔ አጥንቴ ቁራጭ የምትሉት ውሸት ውሸቴ ሰይጣናዊ አስተሳሰብ አታስቡ። እናንተም ሰዎች ናችሁ፣ እናንተም ሴቶች ናችሁ። ነገ ምን እንደሚደርስባችሁ አታውቁም። ተጠንቀቁ፣ ለምትናገሩት፣ ለምታደርጉት ድርጊታችሁ ተጠንቀቁ። እውነቴ ነው የምላችሁ ሰው የዘራውን ነው የሚያጅደው። ሀይሚ እና ብሩኬ እልከኞች ናቸው እንጂ ውስጣቸው ምንም አይነቂም የለባቸውም። አንድ ስለሆኑ፣ ልበቀና ስለሆኑ፣ መልካሞች ስለሆኑ ለይቅርታ ቅርብ ናቸው። ገባችሁ አይደለ? እኔ በጣም ደስ ብሎኛል። በጠዋቱን ቪዲዮ ተናግር ያለውን ትናንትና ስትጨፍሩ ላደራችሁ፣ እንግዲህ ዛሬ ደግሞ ስታለቅሱ ታድራላችሁ ማለት ነው። እንግዲህ ይሄ ነው በቃ አይደለ? እናንተ የምትፈልጉት ብሩኬ ከሀይሚ ጋር እንዲለያይ ምን? የዚህን ያህል ምን ብታደርጋችሁ ነው ማሆን? ይቺ ትንሽዬ ልጅ ምን አደረገቻችሁ? እንስራ ላለች እንለወጥ ስላለች አይዲያ ተስለሰሩ እኔ ምንም አልላችሁም ብቻ በጣም ደስ ብሎኛል ስለታረቁ፣ አንድ ስለሆኑ በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ። እኔ የምፈልገው አንድነታቸውን ነው። ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ አይደምቁም። በቃ እኔ ለምን እንደሆነ አላውቅም። በቃ ሁለቱም አንድ አይነት ልብ ነው ያላቸው፣ አንድ ናቸው። በቃ ሁለት አዝጎች ማለት ነው። ውጥር ውጥር ብላለች ሀይሚ ደግሞ ሼር ስታደርግ ማለት ነውና፣ ብቻ ደስ ብሎኛል። እግዚአብሔርን ነው የምላችሁ በጣም ደስ ብሎኛል። ስትጨነቁ የነበራችሁ ግራ ገባኝ ስትሉ የነበራችሁ ሰው መውደድ በጣም ከባድ ነው። ሰው መልመድን በጣም ከባድ ነውና ና እህቶቼ፣ እንኳን ደስ አላችሁ። የእውነት የእነሱን ስኬት የምትፈልጉ እነሱ አንድ እንደሆኑ የምትፈልጉ በጣም ልበቀና የሆናችሁ በጣም ብዙ እህቶች አላችሁና፣ እናንተ ሁልጊዜ አሸናፊ ናቸው አሸናፊ ናቸው። እውነተኛ ፍቅር እና እውነት ታሸንፋለች እና ደስ ብሎኛል። እና ብዙም አላዋራባቸውም ያው ድምፄ ልክ አይደለም ጉፋን ስለያዘኝ ነው። መድኒት ካለ ላኩልኝ ማለት ነው ቤተሰቦቼ። ና ደስ ስላለኝ ብቻ ደስታ የለ መግለጽ ነው ላቸዋለሁ። ብቻ ደስ ብሎኛል። ሀብቴ ወንድም ደግሞ በጣም እናመሰግናለን። ትልቅ ወንድም አባት ነው። ትልቅ ወንድም መካሪ ነው ትልቅ ወንድም መንገድ መሪ ነው። የእውነቴ ነው የምላችሁ እና ደስ ብሎኛል። ሀይሚና ብሩኬን እኩል አድርጎ ስለሚወድልን የሆነ ችግር ሲፈጠርም አይከፋፍልም። በቃ አንቺም ተይ አንተም ተው ብሎ ነው እንትን የሚለው ለወንድም አያዳላም ለእሷም አያዳላም፣ እኩል ነው የሚያያቸው እና ዛሬ ደግሞ መተ ስላስታረካቸው ደስ ብሎኛል እና ቤተሰቦቼ በቃ መልካም ጊዜ ይሆንላችሁ። በቃ ለድምፄ ግን በጣም ይቅርታ አድርጉልኝ እሺ።